ጠና ስትልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። የአድዋ ድል ኢትዮጵያ ተጽዕኖ ፈጣሪ እንድትሆንና አፍሪካዊ ተቋም በኢትዮጵያ እንዲገነቡ ያስቻለ መሆኑን እምሬት ፕሮፌሰር ባሕሩ ዘውዴ ተናገሩ። የኢትዮጵያ ቀን በኢትዮጵያዊ ተቋም በሚል መሪ ቃል የአድዋ የድል በዓል በጎንደር ዩኒቨርሲቲ ተከብሯል። ደስታ ካሳ ተጨማሪ አለው። የኢትዮጵያ ቀን በኢትዮጵያዊ ተቋም በሚል መሪ ቃል የአድዋ ድልን የሚዘክር መድረክ በጎንደር ዩኒቨርሲቲ ተካሂዷል። ጎንደር ዩኒቨርሲቲ የአድዋ ድልን ከመዘከር አኳያ እየሰራ እንደሚገኝ የገለጹት የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን አድዋ የፓን አፍሪካኒዝም መነሻ እንደሆነ ተናግረዋል። በአድዋ ድል የደመቀውን የኢትዮጵያ ከፍታ ለማስተሳሰር ጎንደር ዩኒቨርሲቲ ከበርካታ የአፍሪካ ሀገራት ጋር በትብብር እየሰራ ይገኛል ብለዋል። ጎንደር ዩኒቨርሲቲ እንደ ተቋም ድኅረ አድዋ ላይ አንዱ የድል ባለታሪክ ለመሆን የሚሰራ ነው አድዋ አፍሪካን እንዳስተሳሰረው ሁሉ ተቋማችንን የፓን አፍሪካኒዝም መንፈስ ማዕከል እንዲሆን ስራ ጀምረናል። በዚህ ረገድ ከደቡብ አፍሪካ፣ ከሱዳን፣ ከኡጋንዳ፣ ከኬንያ፣ ከሶማሊያ፣ ከጅቡቲ፣ ከናይጄሪያና መሰል አፍሪካ ሀገራት ካሉ ዩኒቨርሲቲዎች ጋር ያሉን ትብብሮች የዚህ ጉዞ ጅማሬ ማሳያዎች ናቸው። የአድዋ ድል ለመለጡ ጥቁር ሕዝቦችና ለአፍሪካውያን ነጻነት መገኘት ያበረከተው አስተዋጽኦ የጎላ እንደነበር ጥናታዊ ጽሑፍ ያቀረቡት ኤምሬትስ ፕሮፌሰር ባህሩ ዘውዴ አስረድተዋል። ከድሉ በኋላ የኢትዮጵያ ተጽዕኖ ፈጣሪነት እያየለ መምጣቱን የገለጹት ኢምሬተር ፕሮፌሰሩ የአፍሪካ ተቋማት በኢትዮጵያ እንዲመሰረቱ አስተዋጽኦ ከፍ ያለ ነው ብለዋል። ኢትዮጵያ ከዛ በኋላ በአፍሪካ ደረጃ ግንባር ቀደም ሚና መጫወት እየጀመረች የአፍሪካ ኢኮኖሚክ ኮሚሽን በአፍሪካ በኢትዮጵያ እንዲመሰረት ወይም በአዲስ አበባ እንዲመሰረት ተለቅ ተጋሉ ባይዘው ቀላል አልነበረ። ምክንያቱም ከግብፅ ጋር ንፉክክራችን ግብጾች ለመውሰድ አስበው ነበር፣ ግን በጊዜው በነበሩት ሚኒስትሮች እና ዲፕሎማቶች ጥረት አፍሪካን ኢኮኖሚክ ኮሚሽን ህንፃ እንደሚሰራት ቃል ገብተው የአፍሪካን ኢኮኖሚክ ኮሚሽን እስካሁን ድረስ እንደምታወቁት አሁንም አዲስ አበባ ነው ያለው። የአድዋ ድል ኢትዮጵያውያን በአንድነትና በጋራ ሆነው ጠላትን ያሸነፉበት እንደነበር የገለጹት ደግሞ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ዶክተር ምህረት ሻንቆ ናቸው። የአድዋ ድል ሲባልም ብዝሃነት የታየበት መሆኑንም ዶክተር ምህረት ገልጸዋል። ከአድዋ ጀርባ ወይም የአድዋ ድል ሲባል ከድሉ ጀርባ ያለው ብዝሃነት ነው ኢትዮጵያኖች ናቸው። ስለዚህ ድሉን ስናወራ ኢትዮጵያኖች ነው የምናወራው። ስለዚህ አድዋን ያለ ብዝሃነት ማንሳት፣ ማውራት፣ መተንተን አይቻልም። ስለዚህ ብዝሃነት ከአድዋ ጀርባ እንዳለ ማወቅ ተገቢ ይመስለኛል። የአድዋ ድልን ለትውልዱ ከማስተላለፍ አኳያ በኪነ ጥበብ ዘርፎ የተጀመሩ ነገሮች ቢኖሩም በቀጣይ ትውልዱ ከአድዋ ድል እንዲማር ተከታታይ ስራዎች የሚያስፈልጉ መሆኑም ተነስቷል። የአድዋ ድል በአባቶቻችን ቆራጥ ውሳኔና ጀግንነት የተገኘ ይሁን እንጂ የአሁኑ ትውልድ የአባቶቹን ታሪክ በልማት በመድገም በኩል ውስንነቶች ያሉበት መሆኑ ተገልጿል። ቅኝ ገዢዎችና በተለያዩ ጊዜያት የገጠሙን ተንኳሽ ሀገራት ላይ ያሳየነውን ትብብር ወቅታዊ ፈተናዎች ላይ መድገም አለብን። እኛም ዛሬ በየቦታ ያሉ ነገሮችን በእኛ አቅምም በእናንተ አቅምም በማንም አቅም እንደ አንድ ኢትዮጵያ ሁሉም ሰው የራሱን ሚና በመጫወት ከፍ ብለን በዓለም ደረጃ ተወዳዳሪ መሆን አለብን። በመድረኩ አባት አርበኞች የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን፣ ኤምሬትስ ፕሮፌሰር ባህሩ ዘውዴ፣ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ዶክተር ምረቱ ሻንቆ፣ የአዲስ አበባ ዩኒቨርሲቲ የፎክሎር ትምህርት ክፍል መምህርና ተመራማሪ ዶክተር ገዛ የጸጋውና ጥሪ የተደረገላቸው እንግዶች ተገኝተዋል። በአማራ ክልል የተከሰተው የጸጥታ ችግር በሴቶች ላይ አካላዊና ስነልቦናዊ ጉዳት እያደረሰ መሆኑን የአማራ ክልል ብልጽግና ፓርቲ የሴቶች ክንፍ ኃላፊዎች ተናገሩም። ሰላምን በማስፈን በሴቶች ላይ የሚደርሰውን ጉዳት መቀነስ እንደሚገባ የሴቶች ክንፍ ምክትል ፕሬዚዳንት መስከረም አበብ አሳስቧል። የአየፈንቴ ተጨማሪ አለው በአማራ ክልል ከአንድ ዓመት በላይ ያስቆጠረው የጸጥታ ችግር በክልሉ ህዝብ ላይ ሰብአዊና ቁሳዊ ጉዳቶችን እያስከተለ ይገኛል። በጸጥታ ችግር ምክንያት በሴቶች ላይ አካላዊና ስነ ልቦናዊ ጫና እየተፈጠረ እንደሚገኝ ካሚኮ ጋር ቆይታ የነበራቸው የብልጽግና ፓርቲ የሴቶች ክንፍ ኃላፊዎች ነግረውናል። አክሊለ ዞማነህ እባላለሁ። የምዕራብ ጎጃም ዞን ሴቶች ክንፍ ኃላፊ ነኝ። በሴቶች ላይ እየደረሰ ያለው ጉዳት በጣም አስከፊ ነው። በተለይ አስገድዶ መደፈሮች በጣም በስፋት እየተፈጸሙ ይገኛሉ። ከዚሁም ባለፈ እንግዲህ በትናንሽ ስራዎች የሚተዳደሩ በርካታ ሴቶች ይኖራሉ። በዞናችን ጸጥታ ችግር በመፈጠሩ ምክንያት ሰርተው መብላት ወይም ወጥተው እንደልባቸው መንቀሳቀስ ያልቻሉበት ሁኔታ ተፈጥሯል ማለት ነው። ልጆች ወደ ትምህርት ቤት ገበታቸው ባለመሄዳቸውም፣ እንዲሁ ያላቻ ጋብቻ፣ ሴቶች በቤት ውስጥ የሚደርስባቸው ጥቃቶች እንዲስፋፋ መሰረት እየጣለ የነበረበት ሁኔታ እንዳለ ማሳየት ይቻላል። ንግስት ጥና የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ሴቶች ክንፍ ኃላፊ ነኝ። ሴቶች እየተደፈሩ ነው። እንደኛ ዞን ነባራዊ ሁኔታ ከቦታ ቦታ ከመንቀሳቀስ አኳያ እነዚህ አይነት ችግሮች ይፈጠርብናል የሚል ስጋቶችም ስላሉ ከቦታ ቦታ ተንቀሳቅሰው ለመስራት እጅግ አስቸጋሪ የሆነበት ሁኔታ ነው ያለው። የጸጥታ ችግር መኖር በሴቶች ላይ የሚያደርሰውን ጉዳት ለመቀልበስ ከማህበረሰቡ ጋር በቅርበት እየተሰራ እንደሚገኝ የአማራ ክልል ሴቶች ክንፍ ጽሕፈት ቤት ኃላፊ እለን አባይ ገልጿል። በጸጥታ ችግር የሚሞተው ሰው የእናት ልጇ ነው፣ የሚሞተው ባሏ ነው፣ የሚሞተው ወንድሟ ነው። የሚሞተው በዚህ ውስጥ የሚፈርስ ቤት አለ ቤተሰብ አለ። ይሄ ትልቅ ተጽዕኖ ነው ነው ለሴቷ ማለት ነው። ከዚህ ባሻገር በጸጥታ ችግር ውስጥ የሚደፈሩ አሉ፣ የሚደበደቡ አሉ፣ የሚዘረፉ አሉ፣ የሚታገቷሉ። ችግሮችን ለመሻገር አማራጮችን እድሎችን እያየን ህዝብን እያወያየን ሁሉም ወደ ሰላም እንዲመጣ በሰላም ላይ ሆኖ ሁሉንም ችግር መፍታት እንደሚቻል እያሳየን እየሰራን ያለንበት ሁኔታ አለው እንደ ሀገር በተለያዩ ክልሎች ያለው የጸጥታ ችግር በሴቶች ህይወት ላይ ጫና እየፈጠረ እንደሚገኝ በብልጽግና ፓርቲ የምክር ቤት አባልና የሴቶች ክንፍ ምክትል ፕሬዝዳንት መስከረም አበበ ገልጸዋል በሴቶች ላይ እየደረሰ ያለውን ጥቃት ለመከላከል በሀገሪቱ በተለያዩ ቦታዎች ጥጥቅ ይዘው የሚታገሉ አካላት ወደ ሰላማዊ እንቅስቃሴ እንዲመጡ ማሳስበዋል በጊዜያችን በጉልበታችን በኢኮኖሚያችን በጤናችን በሁሉም ነገር ላይ ነው ጉዳት እየመጣ ያለ ነው። በተለይም ደግሞ የሴቶች ሲሆን የሚፈጠረው የአካል ጉዳት እንደተጠበቀ ሆኖ የስነ ልቦናው ጉዳት ከፍተኛ ነው። ከዚህ ወጥተን ወደ ሰላም እንድንመጣ መላ ማህበረሰቡ መስራት አለበት ብዬ አስባለሁ። ከሰላም ነው ትርፍ የሚገኘው። ሰላምን በማጽናት የሴቶችን ተጠቃሚነት ማሳደግ እንደሚገባም ተጠቁሟል። የወልቃይ ጠገዴ ሰቲት ሁመራ ዞን አመራር ከማህበረሰቡ ጋር ተቀናጅቶ መስራት በመቻሉ ባለፉት ሰባት ወራት የመንግስትና የፓርቲ ተግባራት ሳይቆራረጥ መፈፀሙን የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ተናገሩ። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሰባት ወራት የእቅድ አፈጻጸም ግምገማና የቀሪ ወራት እቅድ ትውውቅ ከባለድርሻ አካላት ጋር ተካሂዷል። ዘገባው የአምሳሏ ሞኘ ነው፣ ንጉሥ ስንታዬ ያቀርበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ባለፉት ሰባት ወራት በሰላም በልማትና በመልካም አስተዳደር ጉዳዮች ያከናወናቸውን ተግባራት ከባለድርሻ አካላት ጋር ገምግመዋል። የቀሪ ወራት ተግባራት ማስፈጸሚያ አቅርቶ ወቅም አካሂዷል። ማህበረሰቡ በየደረጃው ካለ የጸጥታ መዋቅር ጋር ተናቦ በመስራቱ ሰላምን ማጽናት መቻሉን በማሳያነት በመጥቀስ ዞኑ የመንግስትና የፓርቲ ተግባራት በሙሉ አቅም የሚፈጸሙበት ነው ሲሉ የአማራ ክልል መሬት ቢሮ ኃላፊ ሲሳይ ዳምጤ ተናግረዋል። የሀገር መከላከያ ሰራዊታችን ከክልሉ የጸጥታ መዋቅር ጋር እና ከዞኑ የጸጥታ መዋቅርና የዞኑ እና አጠቃላይ ወረዳዎችና ከተማ አስተዳደሮች ስልጣንና የፖለቲካ አመራር እንዲሁም ህዝቡ ደግሞ ከዛ በፊት ችግሩን ያየው ስለሆነ ሰላሙን በእጁ ሰላሙን ያረጋገጠ ዞን በመሆኑ በሁሉም የዞኑ አካባቢዎች እግር መትከል የተቻለበትና የመንግስትና የፓርቲ ስራ አመቱን ሙሉ ሳይቆራረጥ እየተሰራ ያለበት ሁኔታ እንዳለ በግምገማችን ያረጋገጥንበት ነው። ባለፉት ሰባት ወራት በልማት ስራዎች የተሻለ አፈጻጸም መመዝገቡንም ነው አቶ ሲሳይ የገለጹት። አመራሩና ባለሙያው ህዝቡም ጭምር ልማት ላይ እንደሆነ እና በዚህ ረገድ በአንዳንድ ተግባሮች የተሻለ አፈጻጸሞች እንዳሉ ባሳለፍናቸው ሰባት ወራት አይተናል። የዋጋ ንረትን በመቆጣጠርና ህገወጥ ንግድን በመከላከል ረገድ የተከናወኑ ተግባራት የተሻለ አፈጻጸም የታየባቸው መሆኑን የዞኑ ንግድና ገበያ ልማት መምሪያ ኃላፊ ፍስሐ ሀጎስ አንስተዋል። በገበያ ክፍተት ያለባቸው ምርቶች አቅርቦት ለማድረግ እያንዳንዱ ወረዳ ተዘዋዋሪ ብድር ወይም ደግሞ ሪቮልቪንግ ፈንድ ለማህበራት ለዩኒየኖች በመመደብ ምርቶችን በበቂ ሁኔታ እንዲቀርብ በማድረግ አጠቃላይ የዋጋ ንረቱ ለመቀነስ ጥረት የሚደረግበት ሁኔታ አለ። ሌላው በሰፊ የተነሳ ከንግድ ጋር ተያይዞ ዞናችን ከሁለት ሀገራት የሚዋሰን በመሆኑ አንጻር የሕገ ወጥ ዝውውር ንግድ ወይም ደግሞ ኮንትሮባንድ ነው። ይህንንም ከጥምር ግብረ ኃይሉ ከመከላከያም ከፌዴራል ፖሊስም አጠቃላይ የሚመለከተው ግብረ ኃይል ሁሉ እቅድ አዘጋጅተን በየጊዜው እየተወያየን ችግሩን ከባሰ ከነበረበት የባሰ እና አስከፊ ሁኔታ ወደ የተሻለ ደረጃ ያደረስንበት ሁኔታ አለ። በሰሜኑ የሀገሪቱ ክፍል ተካሂደው በነበረው ጦርነት የወደሙና የጠፉ ትምህርት ተቋማትን በሂደት በማሟላት የመማር ማስተማር ስራውን ውጤታማ ለማድረግ ምቹ ሁኔታዎች እንዳሉ ያስረዱት ደግሞ የዞኑ ትምህርት መምሪያ ኃላፊ ገብረ ማርያም መንግስቴ ናቸው። ጦርነቱ የቆየበት ጊዜ በርካታ ስለሆነ የወደሙና የጠፉ ንብረቶቹ በጣም በርካታ ናቸው። ሁሉን አሟልተን አንዴ መስራት እንችላለን ብለን ባናስብም፣ ነገር ግን ደግሞ ከዛሬ ነገ ከነገ በኋላ እያሟላን የተሻለ ለውጦችን የምናስመዘግብበት እድሎች እንዳሉ ማየት የቻልንበት ሁኔታዎች አሉ። ጠንካራ ድርጅትና ተቋም በመፍጠር ስኬታማ አፈጻጸም ማስመዝገብ የቀጣ አቅጣጫ መሆኑን የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደሴ ገልጸዋል። ለተከታታይ ሶስት ቀናት የቀበሌ አመራር መድረክ ወደታች ወርዷል። ከቀበሌ አመራሮች ጋር ስልጠናዎች አሉ። ከዛም በኋላ በአፈጻጸሞች ዙሪያ ከወረዳ አመራሩ ጋር ይገመግማሉ። ንዴን ወደ ህዝቡም ይወርዳል፣ ወደ ታች ይወርዳል። ይህም በማድረግ ጠንካራ መዋቅር የመፍጠር ጉዳይ እና ደግሞ ያገኘነውን ሰላም ዘላቂ ለማድረግ የጸጥታ መዋቅራችን ህዝባችን አበክሮ እንዲሰራ የተግባባንበት መድረክ ነው የነበረው። በፌዴራል ተቋማት የሚሰሩ ፕሮጀክቶች ወደ አገልግሎት አለመግባት የቅሬታ ምንጭ እየሆኑ በመምጣታቸው ትኩረት ተሰጥቶ ሊሰራ እንደሚገባም በውይይቱ ተመላክቷል። ማህበረሰብን በታማኝነት ለማገልገል ዝግጁ መሆናቸውን በምዕራብ ጎንደር ዞን የወረዳና የከተማ አስተዳደር የቀበሌ አመራሮች ተናገሩ። በዞኑ የተለያዩ ወረዳና ከተማ አስተዳደሮች ቀበሌዎቻችን በማጽናት ሁለንተናዊ ምርታን እናስመዘግባለን በሚል መሪ መልእክት ለቀበሌ አመራሮች የአቅም ጎልበቻ ስልጠና ተሰጥቷል። ቀበሌዎች ፍትሐዊ አሰራርን ተላብሰው ማህበረሰብን በታማኝነት ለማገልገል ስልጠናው ተጨማሪ ግንዛቤ እንደጨመረላቸው ሰልጣኝ የቀበሌ አመራሮች ተናግሯል። ቀበሌዎች አደረጃጀታቸውን ተጠቅመው በአካባቢያቸው ያለውን ችግር እንዲፈቱ አመራሮች ግንዛቤ ይዘው ስራቸውን ለማከናወን የሚያግዝ ነው ብለዋል። ሰላምን በማረጋገጥ የልማትና የመልካም አስተዳደር ችግሮችን መፍታት ከቀበሌ አመራሮች የሚጠበቅ መሆኑን የምዕራብ ጎንደር ዞን ኮሚኒኬሽን መምሪያ ኃላፊ አቶ ፈንታሁን ቢሆነኝ አስገንዝበዋል። በቀበሌዎች የሚነሱ የሕዝብ የልማት ጥያቄዎችን ለመፍታት ስልጠናው ግንዛቤ መፍጠሩን የገንዳ ውሃ ከተማ የስልጠና ማዕከል አሰልጣኝ ወይዘሮ አስማረች ቆያቸው አስረድተዋል። ሰላምና ልማትን በዘላቂነት ለማረጋገጥ ህዝብን ያሳተፈ ስራ ማከናወን ከቀበሌ አመራሮች የሚጠበቅ ተግባር መሆኑን የመተማ ወረዳ የስልጠና ማዕከል አስተባባሪ አቶ ደሳለኝ ሞገስ ተናግሯል። ቀበሌዎች ለህብረተሰብ ቅርብ በመሆናቸው ለሰላም ቅድሚያ በመስጠት ማህበረሰቡ በልማት ስራዎች ተሳታፊ እንዲሆን አመራሮች ኃላፊነታቸውን ሊወጡ ይገባል ተብሏል። መረጃውን ያደረሰን የምዕራብ ጎንደር ዞን መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።